ፊሶን ሪል ስቴት በቦሌ በቻሌ አያት ዞን 5 የሚገኝ 45000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ አንድ እስከ ባለ ሶስት መኝታ ክፍል አፓርትመንት፣ ቅንጡ ጂ ፕላስ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ ሶስት ቤዝመንት ፓርኪንግ፣ ሁለት ሊፍት 24 ሰዓት ተጠባባቂ ጄኔሬተር ሰፊና አስተማማኝ መኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የህንፃ አስተዳደር የተሟሉ ናቸው። ጂፕላስቱ ቪላችን በውስጡ ስድስት መኝታ ቤቶች፣ ሰባት መታጠቢያ ቤቶች፣ ሁለት ሳሎን እንዲሁም አንድ ባህላዊና አንድ ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ ሦስት መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ ፕላስ ቱ ታውን ሃውስ አምስት የመኝታ ቤት ስድስት መታጠቢያ ቤቶች እንዲሁም አንድ ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በአንድ መቶ ዘጠና ካሬ ላይ ያረፈ ሁለት መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ እያድርጉ የገንዘብ ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው አሁኑ ነው። በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ፣ ወደ ቅድስቲቱ አገር ኢየሩሳሌም በራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራኒዮ፣ ጎሎጎታ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠንበቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባህርና ሌሎች በርካታ ቅዱሳን ስፍራዎችን ያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ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 አድራሻችን መገናኛ ለሞቴል ፊት ለፊት ወላንሳና ዘልቅ ህንፃ አንደኛ ፎቅ ቢሮ ቁጥር 45 እና 46 ነው። ለበለጠ መረጃ በ0939666611 ወይም በ0937171717 ይደውሉ። ጵራቅሊጦስ የጉዞ ወኪል። ይህ አዋዜ ሰበር ነው ኢትዮጵያ ግብፅ ለምታራምደው የቀኝ ግዛት ዘመን አስተሳሰብ ቦታ የላትም ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር ጠንካራ መግለጫ አወጣ። ሚኒስቴሩ ጉዳዩን አስመልክቶ ባወጣው መግለጫ ፋና ብሮድካስቲንግ ኮርፖሬት ላይ እንደተነበበው ግብፅ የሁለትዮሽ ድርድሩን ወደ ጎን በመተው በቀጥታም ሆነ በተዘዋዋሪም ኢትዮጵያ ላይ የምታሰራጨው መሰረተ ቤት ውንጀላ ተቀባይነት የለውም ብለዋል። በግብፅ መንግስት በኩል ኢትዮጵያ ላይ የሚደረጉ ማስፈራሪያዎችና ዛቻዎች የሀያ አንደኛውን ክፍለ ዘመን እውነታ ካለመረዳት የሚመነጩ ናቸው ብለዋል። የግብፅ ባለስልጣናት በቅኝ ግዛት ዘመን በነበረ አስተሳሰብ ላይ በመቸንከር በአባይ ወንዝ ላይ የበላይነት አለን የሚል የተሳሳተ እሳቤ ማራመዳቸውን ቀጥለዋል ሲወቅሷል። ካይሮ በተለይም ኢትዮጵያ ላይ ያነጣጠረ እንደዚሁም የአፍሪካ ቀንድ ቀጠና መረጋጋት እንዳይችል ከጸረ ሰላም ኃይሎች ጋር በቅንጅት እየሰራች ትገኛለች ብለዋል። በግብፅ በኩል እየተደረገ ያለው እንቅስቃሴ አርቆ ካለማሰብ የመነጨና የከሸፈ ሀሳብ መሆኑን የገለጸው ሚኒስቴሩ መሰል ጊዜ ያለፈበት አካሄድ ኢትዮጵያ ላይ ምንም አይነት ለውጥ እንደማያስከትል አስገንዝበዋል። በፀረ ቅኝ ግዛት እንቅስቃሴ ፈርቀዳጅ የሆነችው ኢትዮጵያ ግብፅ ከአባይ ወንዝ ጋር ተያይዞ በምታስበው የቅኝ ግዛት ዘመን ስምምነት ቦታ እንደሌላት አጽንቷል። ኢትዮጵያ በሉዓላዊ ግዛቷ ውስጥ ያገን የተፈጥሮ ሀብት ለመጠቀም የማንንም ፍቃድ መጠየቅ አያስፈልጋትም ብሏል መግለጫውም። ይህን ስታደርግም የዓለም አቀፍ ሕጉን ተግባራዊ በማድረግ ነው ብለዋል። ግብፅ ድርድርና የጋራ ተጠቃሚነት መርህን ወደ ጎን በመግፋት አግባብ ያልሆነ ትርክት ለመፍጠር የምታከናውነው እንቅስቃሴም ተቀባይነት የለውም ብለዋል። ኢትዮጵያ ለጋራ ተጠቃሚነትና ብልጽግና እንደዚሁም ለቀጠናዊ እድገት በቁርጠኛነት መስራቷን አጠናክራ እንደምትቀጥል አብራርቷል። ታላቁ የኢትዮጵያ ህዳሴ ግድብ የቀጠናዊ እድገትና ትስስር ከፍተኛ አስተዋጽኦ የሚያበረክት መሆኑንም ሚኒስቴሩ አመልክቷል። ኢሳያስ፣ ይህ ዜና የመግለጫ ሁለት አበይት ነገሮችን ማንሳት እንችላለን። አንዱና ዋናው መግለጫውም እንደሚለው ግብፅ ከዚህ ከቅኝ ግዛት አመለካከታ ጋር ተጣብቃ መቅረቷን የሚያመለክት ነው። ይህም ደግሞ በማንኛውም መመዘኛ የማያስኬድ አለሜቶ እና በዚህ አሁን በምኖርበት ዘመን በተጨባጭ በዚህ በዚህ በአፍሪካ በግብፅና በኢትዮጵያ መካከል በተለያዩ አጋዥ ምክንያቶች ግብፅ አሁንም ያስኬደኛል ብላ ያመነችበት የጀብደኛነት አስተሳሰብ ከመሆን ውጪ ዛሬ ዓለም ራሱን በማንኛውም መንገድ በሚገልጽበት በመንግስታት ደረጃ ብቻ አይደለም እየዋለና እያደረ እጅግ የግብፅን የግብፅን አመራሮች ዳፍንትነት ይበልጥ የሚያሳይ ከቶምና መቼም ተቀባይነት ሊኖረው የማይችል ከንቱ ልፋት መሆኑን የሚያመለክት ነው። ታሪካዊ ተጠቃሚነት የሚለው ትናንት ብቻዬን ስገለገልበት የነበረ የሰው የሰው ሀብት የኢትዮጵያን ሀብት ዛሬም በዘርፊያዬ ዛሬም በፍርደ ደምድም ጥቅሜ መቀጠል አለብኝ ብሎ የህፃን ጡጦ የመንጠቅ የመንጠቅ ያክል ነው። ይሄም ብዙ ተብሎበታል። አሁንም በቅርቡ የግብፁ ውጭ ጉዳይ ሚኒስቴር ከዚህ በኋላ ከኢትዮጵያ ጋር የምናወራው ነገር የለም ገና ይላሉ። እና በአንድ በነገር መናገር የሚቻለው ግብፅ በየትኛውም አጋጣሚ የውጊያ ታሪክ የላቸው። ሁለተኛ በእንደዚህ አይነት የግብደኛነት መንፈስ በጊዜያዊ በአንዳንድ የፖለቲካ አካሄዶች በአንዳንድ የዓለም አቀፍ ሁኔታዎች ላይ ያግዙኛል ብላ ተመርኩዛ የምታደርገው ማንኛውም ማንኛውም እንቅስቃሴ የሚኖር ለዘላለም ለዘላለም ዓለም ግብፅን የሚሰባብራት ነው። ለጊዜው ለጊዜው ብዙ ነገር ሊያጓጓት ይችላል። ብዙ ሀገሮች በተለይ የጦር ጀት መብዛት ያላቸው የሚተኮስ ነገር ያላቸው ሀገሮች አንዳንድ ጊዜ በተረጋጋ አእምሮ ለማሰብ ይቸገራሉ፣ እና እንዲ ይህንን ጀት አጓርተን፣ ይህንን ሚሳኤል ተኩሰን፣ ይህንን ጭሳጥሰን የሚል በተለይ ዳፍንት ከወንክ፣ እብሪተኛ ከወንክ፣ ለህግ ደንታ ከሌለህ እንደ ግብፅ እንደ ግብፅ በማናሃለኝነት ከታወርክና የኢትዮጵያን ስነ ልቦና ካላወቅህ ነው። የሚገርምህ ነገር ነው። ግብፅ ኢትዮጵያ ላይ አንድ ነገር ማድረግ ጀምራ፣ ይሄ ሁሉ ውዝብር እንኳ ቢኖር ነው የምነግርህ፣ ሁለት ኢትዮጵያውያን በአንድ አላማ ከግብፅ ጎን ሆነው ይሰራሉ ብያለሁ። ምንም አይነት ካልኩሌሽን አድርጋ ምንም ነገር ቢኖር ልቡሻ አይለውም። በጣም ስለዚህ፣ ግብፅ እንኳን ግብፅ፣ ማንም ሰው ሊያገናዝብ የሚገባው በተውሶ በመለቀት ማለት ነው። በነገራችን ላይ አፍሪካ ውስጥ በግብፅ ደረጃ ለማኝ የለም። አዎ ትልቅ የቱሪስት መናኸሪያ ናት፣ ታሪክ አላት። ነገር ግን ግብፅ የአረቡት ቁጥር አንድ ተለቃሽ ነች፣ የአሜሪካ ቁጥር አንድ ተለቃሽ ነች፣ የአውሮፓ ቁጥር አንድ ተለቃሽ ነች። የራሲያ ቁጠራ ተጠቃሽ ነች። ይህን ችሎበት ሊሆን ይችላል። ይሄ የልመና ዲፕሎማሲ እና ይሄ ከልመና ዲፕሎማሲ ባለፈው ከይቅርታ ጋር ለአማርኛ ይቅርታ ይደረግልኝ፣ እንዴት አድርጌ ይሄ ምንድነው፣ ፕሮስቲቲዩሽናል ዲፕሎማሲ ገብተዋል። የጋለሞታ ዲፕሎማሲ ግብፅን አድሯታል። በመካከለኛው ምስራቅ ውስጥ ግብጽ ያላት ሚና የጋለሞታ ሚና ነው። ግብጽ ግብጽ የዋሊደር እንጂ ለዛ ለዛ ላይ አካባቢም ጠንቅ የምትሆን ሀገር ናት። ለዛውን ግብፅ ኢትዮጵያ ላይ እንዲህ አይነት አካባቢውን በሙሉ እየበከለችው ነው። በሶማሌ ብትሄድ፣ በሱዳን ብትሄድ፣ በዚህ በአፍሪካ ቀንድ አካባቢ እንደ አፍሪካ ቀንድ እንደ አፍሪካ ሀገርነታችን ምንም አይነት መተቃቀፍ ምንም አይነት ሰላማዊ ግንኙነት እንዳይኖር አካባቢውን አውካ የምትገኝ ናት። እና ግብጽ እስኪ ያብሩት ማት ማት በጦር መሳሪያ ደረጃ ብዙ ነገር አላቸው። ነገር ግን ራሷ ዩናይትድ ስቴትስ አሜሪካ የዓለማችን ቁጥር አንድ ልዕለ ሀያል ሀገር በሁለት ሺህ ሶስት ወደ ሳዳም ሁሴን ጦርነት በከፈተችበት ጊዜ ጆርጅ ቡሽ ትንሹ አሜሪካንን አሁን አስመጦ እዚህ ችግር ውስጥ የገዝታ ጦርነት ነው። በሶስት ትሪሊዮን በላይ የተሰበችበት ጦርነት ነው። ሰላሳ ዘጠኝ ትሪሊዮን ዶላር ደርሷል የአሜሪካ እዳ እና የአሜሪካ ልዕለ ሀያልነት የደነገጠበትና እንደዚህ አይነት እንዲህ አይነት ከተለወጠ ሁኔታ ጋር የተጋፈጠበት ትልቁ ምክንያት ሊጠቀስ ይችላል። ግብፅ በእዳ ጫና ኢኮኖሚ ነው ያላት። በልመና ላይ በተለያየ ድጋፍ የምትኖር ሀገር ናት። በማንኛውም መንገድ ኢትዮጵያ ላይ አሁን የግብፁ ፕሬዚደንት የሚያስበውን አይነት ድርጊት ኢትዮጵያ ላይ አደርጋለሁ ቢል ትልቁ ነገር በኢትዮጵያ በኩል ጽናት እምነት ነው። ምክንያቱም ማንድም ሰው ተወልዶ ተፈጥሮ ቀድቶ ሊጠጣው የሚችለውን ወይም ደግሞ ራስን አንገቱን ራስን እነቅ የሚባል ፖሊሲ ሊቀበል አይችልም። በዚህ ፖሊሲ ውስጥ እጠቀማለሁ የሚልም አይኖርም። ግብፅ ኢትዮጵያ ላይ ልታደርግ የምትችለው ማንኛውም ነገር ራስን እነቅ ነው። ለእኔ ስትል ለግብፅ ስትል ራስን እነቅና ሙት ማለት ነው ብቷል። የመሞት የመሞት ደግሞ እንዲህ የሚልህን ገለት ይሞታል። እዳንም አተሩ አንተ አንድ ገደል እንደሱ መቶ ገደሉ ልዩነት የለውም። ግን በጣም የምነግርህ የግብፅ የመጨረሻዋ ጦርነት ነው። ግብፅ ከዛ በኋላ እንደ ሀገር ሰክና ትኖራለች ማለት አይደለም። ግብፅ ኢትዮጵያ ላይ የተኮሰች ዕለት መፍረስ ትጀምራለች። ለሀገ ስለዚህ ብትያቱ ኢትዮጵያ ላይ እያራመደች ያለችው ራሳቸውን አንቃችሁ ሙቱልኝ ወይም እኔ መጥቼ እፈጃቸዋለሁ የሚለው በነገራችን ላይ መግለጫው ላይ ሰምተሃል? አልሰማሁትም። ማለ ሰባ በመቶ የኢትዮጵያ የተለያየ ውሃ ሀብት አላት ሰባ በመቶ የኢትዮጵያን ተፋሰስ የሚሸፍነው አባይ ነው ይላል። ቤዚካል ኢትዮጵያ ከአባይ ነው ይላል። አሁን ግብጽ ጋ ስትሄድ አስራ ሁለት ወንዝ አላቸው፣ አስራ ሶስት ወንዝ አላቸው በመናገር ምንድን ነው የሚባለው በመናገር እኛን እንዳንደመጥ በማድረግ በእኛ እኛ ስንናገር በእኛ ላይ ደርቦ በመናገር የተለያዩ የብራውያን ሚዲያ በመጠቀም የተለያዩ ኮከን ቡል ስቶሪዎች በማውጣት ግብፅ ውሃ እንደዚህ ሲሆን ይሄን ያንትን ይልባታል። ግብፅ በታሪክ እንዲነበረች ይሄ አባይ ማዕት ነገር የጅል ነገር ነው፣ የሚያደርጉት ጅሎች ናቸው። አየ ማንም በምንም መመዘኛ የኔ ሲባል ራስን አንቀሙት አይባል። ግብፅ አሁን ለምሳሌ ኢትዮጵያ የቅኝ ዘመን በቅኝ ዘመን የተደረገ ፊርማ ኢትዮጵያ ልትገዛ ትችላለች ወይ? ሲጀመር ኢትዮጵያ ፈርማለች ወይ? በዛ ጉዳይ ላይ ኢትዮጵያ ተሳታፊ ነበረች ወይ? ኢትዮጵያ ባልፈረመችው እና ተሳታፊ ባልሆነችው ጉዳይ ላይ ተጠያቂ ሊያደርጋት የሚችል አገር አቀፍና ዓለም አቀፍ ህጎች አሉ ወይ? ግብፅ ይህንን ደጋግማ ነው የምታነሳው እና እስካሁንስ ደግሞ የተሳካላት ነገር አለ ወይ? በዓለም አቀፍ ሂደት አሁን አባይን በተመለከተ ብዙ ቦታዎች ላይ ክስ አቅርባለች። የተሳካ ነገር አለ ወይ? ህጉስን እንደ ህግ መጠቀስ ይችላል ወይ? ቻይና በጥቁር በጥቁር ቻይና ባህር ላይ ተመሳሳይ የታሪካዊ ተጠቃሚነት ምክንያቱም የምታነሳው እና ይህ ጉዳይ ወደ ወደ አለም አቀፉ ፍርድ ቤት ሄደው አለም አቀፉ ፍርድ ቤት ውድቅ አርጎታል። ነገር ግን ቻይና አሁንም በዛ አቋሟ ገብታ አሁን ቻይና የሚመለከት ጉዳይ ሆኖ አይደለም። ነገር ግን እዛም ላይ ማየት የምትችለ ቻይና አሁን ካለችበት ሁኔታ በሁለንተ ላይ የዓለማችን ሌላ ሀያል ሀገር እየሆነች ወጣለች። ስለዚህ ይህን ምክንያት በማድረግ ቻይና በአካባቢ ሀገሮች ላይ ይህን ልታራም ትችላለች። ቻይናን እንደ ቻይና የሚደገፋት ብዙ ቦታ ሊኖር ይችላል። ነገር ግን በጥቁር ባህር ላይ የምታነሳው ኬዝ የታሪክ ተጠቃሚነት ከለሳት፣ አንድ ቀን እኔ ብቻ ሲጠቀምበት የነበረ ነው እና ስለዚህ በዛው መቀጠል ያለብኝ የራሴ ሀይቅ ነው የሚል አመለካከት ነው። ልማት የበርኛ እዛ ውስጥ አያገባንም ሁሉንም እውነታ አላቆም በበኩሌ ነገር ግን በግልጽ እንደሚታየው ምን አባክ ታመጣለህ የሚል አንድምታም አለው በቅድም እንዳልኩ በዳለሞታ ዲፕሎማሲ በተለያየ መንገድ በልመና ራሷን በዚህ መንገድ እንትን ያለች ሀገር እንደ ግብጽ ያለ ሀገር ያንን ሚና ልክ ኢትዮጵያ ላይ በዚህ ደረጃ ነው ግብፅ የምታስበው። ጥቁሩ ሰው ላይ በአጠቃላይ አፍሪካን የምትመለከተው በዚህ ደረጃ ነው። በጣም ነው በጣም ነው። አንድ አፍሪካ የሆነው ከግብጽ ጋር መስራት የሞት ሞት ነው። ግብጽ አፍሪካን የምትመለከተው በዚህ ደረጃ ነው። ከፍተኛ ለጥቁር ንቀት፣ ጥላቻ ያላት ሀገር ናቸው። እና ይሄን ደግሞ ሁሉም ሰው ያውቃል። ይህንን ይሄን እንደው በሌላ ጊዜ እና ሁኔታ መናገር ይቻል ይሆናል። ስለዚህ ግን መሪዋ ማን ነው? አልሲሲ አምስት ሺህ ሰው ጠፍትፎ ስልጣን ላይ ይወጣ ነው በአንድ ጀንበር ነው ማወራ ይታያል። አምስት ሺህ ግብፃውያንን ሬሳ ከምሮ ስልጣን ላይ ወጣ ሰው እና ይሄ ሰው ይሄ ምንድን ነው? የእሱ በጠባብ ላይ ያለው መተላለፊያው ስዊዝ ካናል ተዘግቶ ካናል መተላለፊያው ስዊዝ ካናል ነው በአንድ የጭነት መርከብ ተዘግቶ ነበር፣ የጃፓን ነገር ይመስለኛል። እና የእሱን የመንገዱ መከፈቱን አስመልክቶ በንግግር ለማድረግ በሄደበት ጊዜ ምን አለ ያ ያው ከዚህ ከህዳሴ ግድብ ጋር አያይዞ ያ ድርድር ተደርጎ ግብፅ የምትፈልገው ነገር ካልሆነ ይህንን የአፍሪካ ቀንድ እንዲህ ነው ተብሎ የማይታይ ጨለማ ውስጥ ሊከተው እንደሚችል ተናገ እዛ ጋ ነው ያለው። እንደ ግብፅ ያስጠነቀቀው ግብፅ ተቆጣች ያገብታት ጊዜ ይሄ የአፍሪካ ቀንድ ኢትዮጵያን ጨምሮ ኢትዮጵያ ዋና ነው ሀገር ነች የአፍሪካ ቀንድ ከዚህ በፊት ታይቶ ማይታው እንትን ውስጥ በጨለማ አፍሪካ ቶ ሆነ ፊት እና የሰውዬ ራሱን እንደ ሱፐር ፓወር እንደሚያገልጽ ነው ገብተዋል። ስለዚህ ፊቱን ወደ መካከለኛው ምስራቅ አዙሮ ይለምናል፣ ገንዘብም መሳሪያም ያገኛል። ፊቱን ወደ ምዕራብ አዙሮ ይለምናል፣ ገንዘብም መሳሪያም ያገኛል፣ የፖለቲካ ድጋፍም ያገኛል። ቅድም ላልኩ የጥኝ ግዛት የጥኝ ግዛት ውሎች ላይ ተመርኩዞ እራሱ ጥኝ ተገዢ በነበረበት እኮ ጌቶቹ ጌቶች የጥኝ ግዛት ውል ሲዋዋሉ ያኔ በፍዳ ውስጥ ነው ያሉት እነሱ እራሳቸው። እና ትናንት ፍዳ ያስቆጠሯቸው ጌቶቻቸው ባቀኑት መንገድ ነው ኢትዮጵያ ላይ መገጠል ይፈልጉት። ይሄ ምንድን ነው? ሪያሊቲውን አልቀው በትክክለኛ ዓለም በሚፈቅደው መጠን ከኢትዮጵያ ጋር ተነጋግረው በአጠቃላይ የተፋሰሱ ሀገሮች አወጡትም የጋራ የውሃ አጠቃቀም ፖሊሲ አለ። የዛ ፖሊሲ አካል በመሆን እንደው ከዚህ ውጭ ኳይ የሚባል የውሃው ሰማንያ ስድስት በመቶ ባለቤት ኢትዮጵያ እንደመሆኗ መጠን ከኢትዮጵያ ጋር ፊትለፊት ለፊት ተገናኝቶ መግለጫው እንደሚለው በጋራ ጥቅም ላይ በተመሰረተ ፍትሀዊ በሆነ መንገድ ይደራደሩ ይችላሉ ግብፆች። ይህን ከማድረግ ይልቅ ቅድም እንዳልኩ ራሳቸውን ቻይና ዛሬ ሰማያት ሰማያት የምዳትስ እውነቱን ለመናገር የኃይል ማማ ናት እና በልመና ላይ ተመስርተው ኢብን ኢብን ነው የምነግርህ። አንድ ቀን ተኩስ መጀመር ቢጀምሩ አሁንም ይሄ እንደመታደል ሊሆን ይችላል ግን እርግማን የሚሆንባቸው ጊዜ ግን ሩቅ አይደለም ብቷል። እያንዳንዱ የአረብ ሀገር እያንዳንዱ የአረብ መንግስት ነው የምነግርህ። ከዚህ ወዲህ ተነጋግረናል። በኢትዮጵያና በግብፅ መካከል ያለውን ጉዳይ በተገለጠ አይን የሚያይበት ሁኔታ ሊፈጠር ይችላል። ከግብፅ ማንኛውም ድርጅቷዋል። አየህ፣ ይህን መስራት የለበት። መካከለኛው ምስራት የእምነት ሀገር ነው። አየህ፣ እስከዚያ አንድ ነገር ሊበራላችሁ ሊታይ ይችላል። አንድ ነገር ቢጀምሩ ግብፅ፣ ግብፆች እናንተ ታንቁና ሙቱ እኛ እንኑር የሚል ፖሊሲ የሚያራምዱት ማንም የህሊና ነፃነት ባይኖረው ማንም ስልጣን ያልገባውን ብለን ብንን እንኳን ክልሉ ክልሉ በእብሪት የታወረ ነው ብለን ብንል እንኳን ለእምነት ሀገር መሆኑን ግን መካድ አንችልም። ፈርሃ እግዚአብሔር ያለው ክልል ያ እና በከፋ ሁኔታ ውስጥ እንኳ ኢትዮጵያ አቴንዶ ዘዴ በራሷ ትግልና በተወዳጅ አታጣም። ግብጾች ግብጾች በግብጻውያን ሊደገፉ አይገባም። ግብጻውያን መሪዎቻቸው የሚያራምዱትን ፖሊሲ ውለው አድረው ነገ ምን ስሰሩ ነው የቆያችሁት? አዎ ይሄ ውሃ ያስፈልገናል። ይሄ ውሃ የሚያስፈልገንን ውሃ በዘላቂነት እንድንጠቀም በሰላም እንድንጠቀም የሚያስችል ምን ስራ ተሰሩ ቆይታችኋል ብለው ቢጠይቁ

ይህ ውሃ የግብጽም ነው። ከዚህ ከኢትዮጵያ ጋር ቁጭ ብሎ በፍታዊ መንገድ መጠቀም አለበት። መግለጫው በጣም ትክክለኛ መግለጫ ነው እና ይሄን ውሃ የምትጠቀመው ግን ግብጽ ብቻ አይደለችም። ግብጽ ከኢትዮጵያ ጋር ተስማምታ መጠቀም ካልቻለቅ ኢትዮጵያ ውሃዋን የፈለገችው ማለት ይችላል። ይሄን ነው ኢትዮጵያ አጠናክራ መቀጠል ያለባት። ይሄ ውሃ የሁላችንም ውሃ ነው። በፍትሐዊ እዳ በሕጋዊ መንገድ ትጠቀማለህ፣ ከኢትዮጵያ ጋር ትደራደራለህ፣ ትነጋገራለህ። አዲስ የኢትዮጵያ ህዝብ ጋር የምንጠቀም ነገር ታደርጋለህ። ይህ ነው ህዳሴ ግድብ የኢትዮጵያን ዋናው ይዞ ያለ ነገር ግን ግብጾች በዚህ በማስፈራራት የአፍሪካ ቀንድን መቀመቁስ በመጥፈስ ፖሊሲያቸው የሚቀጥሉ ከሆነ ወይን ግብጾች መቀመቁስ መግባት አለባቸው። ስለዚህ እንደ አንድ ኢትዮጵያ የሚታየኝና ማስበው የኢትዮጵያ ውሃ፣ ኢትዮጵያ ሰፊ ግዛት አላት፣ ሰፊ መሬት አላት፣ ሰፊ ውሃ አላት። ግብፆች የማይፈልጉት ከሆነ እኛ እንፈልገዋለን፣ በፈለግነው መንገድ እንጠቀምበታለን። ውሃችን ለመጠቀም ያችል ሊያዋጣን የሚችል ነገር እናደርግበታለን። ስለዚህ ማንኛውም ኢትዮጵያዊ ይሄን መገንዘብ አለበት። ራሳችንን አንቀልን ሞት እንችለው እና በጣም እርግጠኛ ነኝ አትዘይ እንደው ዘዴ ግብፆች በሚያዩት በሚያዩት በተለያየ ምልክቶች ተነሳው ኢትዮጵያ ላይ ምንም ነገር አደርጋለሁ ቢሉ ኢትዮጵያዊ ኢትዮጵያዊ መሆኑ አይቀርም። አዘይንዶች ግብፅ የተኮሰች ግብፅ በሶማሌ በኩልም በሶማሌ ጋር ሆና በማንኛውም መንገድ ኢትዮጵያ ላይ ብትከፍት ኢትዮጵያ ትዋጋለች። ስለ እውነት አታምረን ነው የምንዋጋው እና በዛች ደቂቃ በዛች ደቂቃ ነው የምነግርህ ግብፅንም የማይወጋ ኢትዮጵያ ይኖራል ብዬ አላምንም። ፕሮባብሊ ግብፅ ወጋችን ለትላች ዝታርቀው እና ግብፅ ኢትዮጵያን በተለያየ መንገድ ለማፍረስ ኢትዮጵያውያን እንዳይስማሙ ኢትዮጵያን እንዳይኗኗሩ ለዘመናት ስታደርግ የነበረች ዛሬም በግልጽ የሚታይ ነው። ስለዚህ ማንኛውም ኢትዮጵያዊ ትንሽም ትልቅም እንደ ታሪካዊ እድል አድርጎ ሊጠብቅ ይገባል። ኢትዮጵያ ራሷን አታንቅም። አለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልን። መልካም ቀን ይታያል። እሺ ላከው በቃ ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም። ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል።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 አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳ እና ዘለቀ ህንፃ አንደኛ ፎቅ ቢሮ ቁጥር 45 እና 46 ነው። ለበለጠ መረጃ በ0939666611 ወይም በ0931717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ፊሶን ሪል ስቴት በቦሌ በቻሌ አያት ዞን 5 የሚገኝ 45 ሺህ ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ አንድ እስከ ባለ ሶስት መኝታ ክፍል አፓርትመንት፣ ቅንጡ ጂ ፕላስ ቪላዎችና ታውን ሃውስ በውስጡ ያካትተ ግቢ አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ ሶስት ቤዝመንት ፓርኪንግ፣ ሁለት ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች እየታገዘና ብቃት ባለው የንፅህና አስተዳደር እየተሟሉ ናቸው። ጂ ፕላስቱ ቪላችን በውስጡ ስድስት መኝታ ቤቶች ሰባት መታጠቢያ ቤቶች ሁለት ሳሎን እንዲሁም አንድ ባህላዊና አንድ ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ ሦስት መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ ፕላስ 2 ታውን ሃውስ አምስት የመኝታ ቤት ስድስት መታጠቢያ ቤቶች እንዲሁም አንድ ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ ሁለት መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ እያድርጉ የገንዘብ ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው አሁኑ ነው። በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል እስቴት አቶን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ አለምነዋ ሲል ዜና